ተራበችው ነፍስ ከምድር በረከት በመገብቃት ጊዜ ታመሰግናለች ታመሰግናለች ስ ምስ ሆነ ምስኩነ ስቡ በሰማያት ስቡ በሰማያት የምትመሰገን በፍጥረት አንደበት በፍጥረት አንደበት ስቡ ድን በበረከት ሰማይ ሁን በጥር ተራሮች በአበባ ወንዞች የሚሞሉት ስለጠገሙ ነው። ከስጦታ ብዛት ከስጦታ ብዛትስ

እር ልምላሜ የፍጥረታት ደስታ ሲዘምር ይውላል። ለለቃሹ ጌታ ለለቃሹ ጌታ ስቡ

ፈተና የተባለው ምንድን ነው? ወደ ክፋት ቦታ፣ ወደ ኃጢአት ቦታ፣ ወደ ክደት ቦታ፣ ክፉ ወደሚሰራበት ወደ ገሃነም አታግባን ማለት ነው። ገሃነመ እሳት ክፉ የሚሰራበት ቦታ፣ ክፉ የሚያሳስብ ቦታ። ጠዋት ስንነሳ ይህን ብንጸልይ ወደ ክፉ ቦታ አይውለንም ማለት ነው። ሌላውና ሁለተኛው ንስሐ ሳንገባ አትግደለን፣ አትውሰደን የገሃነም ፍርድ ይጠብቀናልና ብለን ነው የምንጸልየው ትልቁ ወደ ፈተና አታግባን ስጋ ወደሙን ሳንቀበል ካንተ ጋር ሳንታረቅ ወደ ሞት አትወሰደን። ይህ ታላቅ ጸሎት ነው። ከማናቸውም ነገር ከማናቸውም መጥፎ ነገር እግዚአብሔር እንዲያድነን እግዚአብሔር እንዲጠብቀን የሱን ጠባቂነት መጠየቅ ስላለብን አድነን እንጂ ወደ ፈተና አታግባን። ያው ጌታችንም ደቀ መዛሙርቱን በዕለተ ሐሙስ ምንድን ነው ያላቸው? ወደ ፈተና እንዳትገቡ ተግታችሁ ጸልዩ ነው። ምን አላቸው ወደ ፈተናው እንዳትገቡ ተግታቸው ወደ ፈተናው ከገቡ በኋላ እዚያ በኋላ መውደቅ ሊመጣ ይችላልና ፈተናው ከመምጣቱ በፊት ግን የሰው ልጅ ተግቶ መጸል ያለበት ማለት ነው ፈተናው ከመጣ በኋላ ሳይሆን ፈተናው ከመምጣቱ በፊት ተግቶ መጸል ያለበት ለምን ፈተናው እንዳይመጣ ማለት ነው ከክፉ ሁሉ አድነን እንጂ ከክፉ ሁሉ አድነን እንጂ ከሌት ሰባሪ ከቀን ወራሪ እንዲህ ካለ ፈተና እንዲህ ካለ ክፉ ነገር አድነን ይቅር በለን ማለት ነው ሰው በገዛ ኃይሉ ከየትኛውም ክፋት መውጣት አይችልም። ከየትኛው መከራ መዳን አይችልም። ስለዚህ ሕይወቴን አንተ ምራ። እኔ ከክፉ ነገር ራሴ መጠበቅ አልችልም፣ አንተ ጠብቀኝ። ከክፉ አድነን፣ ወደ ፈተና አታግባ። ኃይል፣ ክብር፣ ምስጋና ላንተ ይሁን መንግስት የአንተናትና ለዘለአለሙ አሜን። መንግስት ያንተ ናት። በመጀመሪያ ከዚያ መንግስቱን ስጠን ብሏል። መንግስቱ የእሱ ናት። መንግስት የእግዚአብሔር መሆኗን ሁሉም ነገር የእግዚአብሔር መሆኑን፣ ሁሉም ነገር ያንተ ነው። ላንተ ክብር ምስጋና ይገባሃል። ይህን ሁሉ ስለምትሰጠን ብሎ በዚህ ይደመድማል ማለት ነው። መግዛት መንዳት የባህሪ ገንዘቡ መንግስት የሱ ትምጣ ብለናት ነበር። መንግስት ትምጣ ብለን ነበር። አሁን ደግሞ ያንተ ናትና ሁሉም መግዛት የምትችል ሁሉም ማድረግ አንተ በሰማይም በምድርም ከሱ ውጭ የሚሆን ነገር አለ የለም። ስለዚህ መንግስት ያንተ ናትና ያንተ ግዛት ናትና፣ ስለዚህ በአንተ ግዛት፣ በአንተ ስርዓት፣ በአንተ አምልኮት ጸንተን በአንተ እርስ ተገዝተን እንኑር። ሁሉን የምትገዛ አንተነህ እኛም ተገዢዎችን። ስለዚህ መገዛትን ስጠን። ይህን ካልን በኋላ ኃይል ክብር ምስጋና። ሰው ኃያል ቢሆን በሕማም ይደክማል ሰው ብርቱ ቢሆን በአንዲት ጀንበር ይደቃ፣ ሞትም ይስማማዋል። አንተ ግን ሀያል ሀይል አንተ ነው፣ ሀይል አንተ የባህሪ ገንዘብህ ሀይል ገንዘብህን ያደረግከው እስመ ሀያላል ቃአንተነ ሀያል ድካማችንም በአንተ ላይ ነው፣ ያንተ ራስ ብርታታችን ሁሉ አንተ ነ የብርታታችን ሁሉ ምንጭ አንተ ነ ሀይል፣ ክብር፣ ምስጋና ኃይል በዚህ ዓለም ክብር ምስጋና ደግሞ በወዲያኛው ዓለም መላእክት በሚያመሰግኑ ባለ ክብር ያንተ ናት። ስለዚህ ሁሉ ነገር ያንተ ስለሆነ እኛ ደካሞች ነው። ከኃይለኛው ከእግዚአብሔር ፊት ራሳችሁን አዋርዱ ይላል። ኃይለኛ እሱ ስለሆነ ከእሱ ፊት እንድንገዝ ኃይል ክብር ምስጋና በሉ። ኃይል ክብር ያንተ ነው ለዘላለሙ። ዘመን የሚቆጠርለት አምላክ አይደለም። ለሃሉ ሄሉ ዘመፃው ካይ ያለ የነበረ የሚኖር፣ በራእይ ላይ እንደተገለጸው ቅዱስ ቅዱስ ቅዱስ እግዚአብሔር ዛሃሉ ሄሉ ያለ የነበረ የሚኖር ዓለምን አሳልፈው እንዲህ ያለ አምላክ ቀዳሚነቱ ዳሃራዊነቱ ዘመን የማይቆጠርለት ታላቅ አምላክ መሆኑን እንድናምን ይሄ ተጽፎልን ለዘላለሙ አሚን አሚን ስንል አሚን ስንል እንደየቦታው እንደየአገባቡ ነው የሚፈታው። በሃይማኖት ከሆነ አሁን ይደረግልን ማለት ሃይማኖት አውርድ ከተባለ ስለ ሃይማኖት ከተወራ ስለ ታሪክ ደግሞ ከተወራ እውነት ነው ልክ ነው። አሚን መጨረሻ እንግዲህ ምርቃት ከሆነ በረከት ከሆነ ደግሞ ይደረግልን ይሁንልን ማለት ይሄ፣ ሁሉንም ስለሚያጠቃል ሃይማኖትም ስላለው ታሪክም ስላለው አሁን እውነት ይደረግልን ብለን አሚን እንድንል መጽሐፍ ያንሳ እኛ ኦርቶዶክሳውያን ክርስቲያኖች ይህንን ጸሎት ከፈጸምን በኋላ የጌታችን እናት ቅድስት ድንግል ማርያምን የሚያመሰግነውን የቅዱስ ገብርኤልን የሰላምታ ጸሎት እንቀጥላለን። ይህ እንዴት ነው? በሰላመ ቅዱስ ገብርኤል መላኩ ግስቴ ማርያም ወይም ደግሞ በመላኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ የሚል ከዚህ ከአቡነ ዘበሰማያት ጋር አያይዘን ይህን እንጸልያለን። ምንድን ነው አሁን እዚህ ላይ ሊቃውንት ያሉት? ከዚህ ላይ ጀምር እንሂድ ከሉቃስ ወንጌል ምዕራፍ አንድ ላይ የተጻፈውን ነው ያመጡት። በዚያ ላይ መልአኩ ቅዱስ ገብርኤል እመቤታችንን ጸጋን የተመላሽ ሆይ ደስ ይበልሽ ብሎ አፍስሯታል። ቀጥታ ገብርኤል ያመሰገናት በሉቃስ ወንጌል በምዕራፍ አንድ ላይ ያለ ቃል ቃል በቃል አባቶቻችን ከመጻፋው ወጡና ጌታን አመስግኖ እመቤታችንን ማመስገን ይገባል። ጌታን አድነን ብሎ እሷን አማልጅን ማለት ይገባል። ይሄ መጽሐፍ ልማድር በመጽሐፍ ቅዱስም ያገኘ ነው። መሬታችን ደግሞ ያማለደችበትን ብዙ ምዕራፍ አይተናል። በዮሐንስ ወንጌል በምዕራፍ ሁለት ላይ እንደምናነበው በቃና ሰገሊላ ሰርግ ቤት እኮ ማንም ሳይነግራት ኦ፣ ወልድ ወይን አልቦሙ የወይን ጠጅ እኮ የላቸውም ብላ ለልጇ ተናገረች። ልጇ ያን ውሃ ወደ ወይን ጠጅ ቀየረ። በሷ አማላጅነት ሐዋርያት አይደለም የነገሩት፣ በዛን ሰዓት የነበሩ ደጋሾች አልነበርም የነገሩት፣ ድንግል ማርያም ናት። እናቱ እስክትናገር ክትናገር ዝም ማለት ሳያቀርቱ አይደለም። ስትነግረው ግን አማል አማላጅነቱ አሰራ አገለገለ። ሊቃውንት ከመላኩ ቅዱስ ገብርኤል ከተናገረው ነው ያመጡ። ለምን ነው ከአቡነ ዘበሰማያት ላይ የጨመሩት የሚለውን ነጥብ ስናይ ግን፣ ከዚህ ላይ የሚጸልየው ሰው ጸሎቱን ጸልየና ጨርስ አይደለም። ከዚያ በኋላ ጸሎቱ እንዲያርግ ጸሎቱ ተቀባይነት እንዲኖረው እመቤታችንን ደግሞ በአማላጅነቷ ይጠይቃል ማለት ነው። አሁን እዚህ ይሄ መልእክት ምንድነው? ጸሎቴ እንዲያርግ ጸሎቴ ተቀባይነት እንዲኖረው እመቤታችን መራገ ጸሎት ናትና እመቤቴ ሆይ ለምኝልኝ ነው መጨረሻው ላይ ተመልኮች፣ መጨረሻው ላይ ምንድነው የሚለው? ከተወዳጁ ልጅሽ ምረትን ይቅርታል ለምኝልኝ ነው መጨረሻው። ይሄ ነው እና ለምን ነው ይሄን የጨመሩት? ለምኝልኝ ለማለት ጸሎታችን እንዲያርግ ለምኝልኝ ለማለት ነው። እና ለምኝልን የሚለውን መጨረሻ ላይ ከማስቀመጣቸው በፊት ከመልአኩ ቅዱስ ገብርኤል ተነስተው ሂደዋል። መልአኩ ቅዱስ ገብርኤል ያው ሰላም ብሎሻል፣ እሱ ሰላም እንዳለሽ እኔም ሰላም እልሻለሁ፣ እንዲህ እያለ የሚጸልየው ሰው እንዲጸልይ ማለት ነው ያሸፊናፊ እግዚአብሔር እናት ወይ ሰላምታ ላንቺ ይገባሻል፣ እንዲህ እያለ ከሴቶች ሁሉ ተለዩ የተሻንሽ የተባረክሽ ነሽ ይሄ ቃል አሁን ሊቃውንቱ በራሳቸው ያስቀመጡት ሳይሆን ያው እንደሚታወቀው ሉቃስ ወንጌል ላይ ያለው ቃል ነው። ሉቃስ ወንጌል መልአኩ ቅዱስ ገብርኤል እነዚህ ነገሮች ሁሉ ተናግሯል። ኤልሳቤጥም እነዚህ ነገሮች ሁሉ ተናግራለች። ለመቤታችን ማለት ነው። ለመቤታችን የተነገሩ ነገሮች ስለሆኑ ከዚያ ከወንጌሉ መጡና ለመቤታችን የተነገሩ ነገሮችን ያው የሚጸልየው ሰው እንዲህ እያለ በመልአኩ በቅዱስ ገብርኤል ሰላምታ ነው፣ ሰላም የምልሽ መልአኩ ቅዱስ ገብርኤል እንዲህ እንዳለሽ፣ መልአኩ ቅዱስ ገብርኤል እንዲህ ብሎ ላንቺ ሰላምታ እንዳቀረበ እኔም አቀርባለሁ እያለ ከሄደ በኋላ መጨረሻ ላይ ምንድን ነው ያለ ከተወደደው ልጅሽ ይቅርታን ለምኝልን ይሄ ነው ዋናው ነገር የጌታችን የብላይታችን የኢየሱስ ክርስቶስ ቀሚስ እኮ አስራ ሁለት ዓመት ደም ይፈሳት የነበረች ሴት ደም አቁመ ለምን ክቡር ስጋውን ቅዱስ ስጋውን ስለነካ ልብሱ ያ ስጋ የተገኘው እኮ ከእመቤታችን እንዴ የእመቤታችን ከጌታ ቀጥሎ የእመቤታችን ሰላምታ መነገሩ እኮ የሚቆጫቸው ሰዎች አሉ በመጽሐፍ ስናይ እኮ ያቺ ባለ ሽቶ ማርያም ሽቶ አንሰብራ ሰብራ በእንባ እግሩን ካጠበች ካጠበሽ በኋላ በጸጉሯ ካበሰች በኋላ ሽቶን በሰውነቱ ላይ አፈሰሰች። ይህቺ ሴት ለመታሰቢያ ያደርገዋለች ና ወንጌል በተነበበበት ቦታ ሁሉ ስሟ እንዲነገር ብሎ አዘዘላት። ሽቶ ስላፈሰሰች፣ እንባን ስላፈሰሰች፣ እግሩን ስላጠበች ኃጢአቷን ፍቆ ወንጌል በተነገረበት ሁሉ ስሟ እንደ መታሰቢያ እንዲነገር ካዘዘ ወልዳ ያሳደገች ጡቷን ያጠባች አሊበ ድንግልናዋ አስቢ ሶስት ዓመት ከስድስት ወር በግብፅ በራ የተንከራተተች ማምላክ ወላዲት አምላክ ከጌታ ቀጥሎ ስሟ በመታሰቢያነት በአማላጅነት ቢነሳ ምድረው ክፋቱ። ያን መጽሐፍ ስትመለከቱ ያን ጸሎት ስንመለከተው ሙሉ ለሙሉ ከወንጌል አልወጣ። ሉቃስ አንድ ላይ ያለው ሙሉ ቃል ከመጽሐፍ ያልወጣን ቃል ደግሞ ወስዶ መጸለይ የመጽሐፍ ልማድ ነው። ያን ቃል ማን ተናገረው? ቅዱስ ገብርኤል ማልኮት ከእግዚአብሔር ዘንድ ተላከ፣ ነው እኮ የሚለው እግዚአብሔር የላከው መልእክት የእግዚአብሔር ያ መልእክት የእግዚአብሔር መልእክት በዮሐንስ ወንጌል ምዕራፍ 19 ከቁጥር 20 ላይ ጌታችን በመስቀል ላይ ሆኖ አብልጦ በሚወደው በሐዋርያው ቅዱስ ዮሐንስ በኩል የሰጠን ውድ ስጦታ እናቱን ድንግል ማርያምን ነው። ጌታ የሚወደው እስከ መጨረሻው ያልተለየው የቅዱስ ዮሐንስ እናት ድንግል ማርያም ለእኛም ለክርስቲያኖች እናታችን ናት። ለዮሐንስ ተናግሯል አይደለም? እነሆ ልጅሽ አለ። እነዋት እናትህ ሄደል ያለ ያው እነዋት እናት ለሁላችን እነዋት እናታችሁ ተብለናል። ጌታችን ቅድስት ድንግል ማርያም በጸጋ እናታችን እንድትሆን ራሱ ኢየሱስ ክርስቶስ ሰጥቶናል። ያው በመስቀሉ ስር ማለት ነው። መስቀሉ ስር ለዮሐንስ እነሀት እናትህ እንግዲህ በዮሐንስ በአጠቃላይ ክርስቶስን ለተከተሉት ሁሉ በመስቀሉ ስር ለተገኙት ሁሉ መስቀሉን ለሚሸከሙት ሁሉ በስሙ በክርስቶስ ስም ክርስቲያን ለተባሉት ሁሉ መቤታችን ቅድስት ድንግል ማርያም እናታችን ናት። ኤልሳቤጥ ይሄ እንድትናገር የፈቀደላት ይሄን እንድትናገር ያዘዛት መንፈስ ቅዱስ በመንፈስ ቅዱስ ተሞልታ መቤታችን አመሰገነች። ያን ምስጋና ይዘ ጌታን ካመሰገኑ በኋላ መቤታችን አመሰግናል። ለምን ቢባል እናትና ልጁን ይዘህ ወደ ምድረ ግብጽ ሽሽ ነው የተባለ። ልጁን ብቻ በቃ አገልግሎቱ አብቅቷል ልጁን ብቻ ነጥቀ ይሄድ አይደለም የተባለ። በቤተልሔም ያየነው እናትና ልጁን ነው። በስደት ያየነው እናትና ልጁን፣ በመጨረሻ ሰዓት በቀራንዮ ያየነው እናትና ልጁን። እመቤታችን ከልጇ ጋር ተለያይተው ያየንበት ቦታ የለም። ይሄን ደግሞ በእውነት እንደሸማ ጠቅለው እንደወርቅ አንከብለው የኢትዮጵያ ሊቃውንት ጸሎቱን ሰርተው ጌታን ካመሰገንን በኋላ እናቱን በስጋ የተገኘባት ከመላእክት የምትበልጥ ከኪሩቤል ሁሉ የምትበልጥ ከሱራፌል የምትበልጥ ከሚያጥኑት መንበሩን ከሚሸከሙት ሁሉ የምትበልጥ እምቤታችን ያንን በማይጸኑ የተሸከመች ድንግል ማርያም እናነሳለን። እንዴ አድኝን አድኝና፣ ማማልጂ አይደለም ማማልድ፣ አድኝን ብለን እኮ ብንናገር እኮ ነውር አይደል? በመሳፍንት ምእራፍ 3 ቁጥር 9 ላይ የምናገኘው ግራኙና ወድ አዳኛ አስነሳላቸው። የጦር መሪውን አዳኝ ይለዋል። ከስጋ ስላዳን በነፍስ የዳንባትን ድንግል ማርያምን ስላገኘን መድኃኒታችንን ብንላት፣ ሙሴን እኮ ፈራጅና ሹም ይለዋል። ቤዛ አድርጎ ሰጠ። ለምን ስለ እስራኤል እኔን ከሕይወት መጽሐፍ ሰርዘኝ አይደል ያለው። ቤዛ ሆኗቸዋል እኮ ያጡትን ርስት አግኝተዋል። በሙሴ ያጣነውን ርስት መንግስተ ሰማያት በእሷ ስላገኘን ቤዛዊተ ኩሉ ብንላት ምን ነው ክፋቱ? ግራኙን አውድ አዳኝ ተባለ የጦር መሪ ስለሆነ፣ በነፍሴ የዳንበት ድንግል ማርያም አዳኝ ብትባል አማልጅን ብለን እንለምናታለን። ከጌታ ቀጥሎ እሷን እናነሳለን። ይህን የምናደርግበት ደግሞ ከመጽሐፍ የተገኘ ከወንጌል የተገኘ ትእዛዝ ከአዋልድ መጻሕፍት እንኳን አይደለም፣ ከሥራው መጽሐፍ። በእኛ ቤተ ክርስቲያን ያው እምቤታችን ምራ ገጸሎት ናት። እምቤታችን አማላጅ ናት። አማላጅነቷን ስለምናምን እምቤታችን እንድታማልድልን ያው ሊቃውንት ከዚህ ከመነሻ ከዚህ ከአባታችን ወይ ቀጥሎ ያው እንድንል ወስነዋል። ስለዚህ ቅዱስ ቤተክርስቲያናችን ኦርቶዶክስ ተዋሕዶ ቤተክርስቲያን ይህችን ጸሎት በምንኛው የጸሎት መክፈቻ፣ የጸሎት መዝጊያ፣ ከአንዱ ጸሎት ወደ ሌላኛው ጸሎት እንኳን የምንሸጋገርበት እልባታችን። ስለዚህ አባታችን ሆይ ብለን ስንጸልይ ዝም ብሎ ጸሎቱን ጀምሮ መጨረስ ብቻ ሳይሆን ቢገነዘበው ነው በሚጸልይበት ቢችል በሚጸልይበት ጊዜ ራሱ አባታችን ሆይ ሲል ልቡ ከአባቱ ከእግዚአብሔር ጋር እንዲሆን ማለት ነው። ትምጻእ መንግሥትከ ሲል መንግስተ ሰማያትን እየፈለገ መሆኑን፣ መንግስተ ሰማያት እንድትሰጠው እየጸለየ መሆኑን ይህንን እያሰበ ቢጸልይ ማለት ነው። የዕለት እንጀራዬን ስጠኝ ሲል የዕለት እንጀራውን እንዲሰጠው እግዚአብሔርን እየጠየቀ መሆኑን እየተገነዘበው ቢሄድ አብዝታችሁ እንደ ፈሪሳውያን በመጸለይ ራሳችሁን አታድክሙ ብሏቸው ስለነበረ ረዥሜ አይደለች አጭር ጸሎት አሳይቷቸዋል። አጭር ናት ተብሎ ደግሞ የምትናቅ አይደለችም። ከሰማኒያ አንዱ መጽሐፍ ያለቁም ነገር በሷል አባቶቻችን በትርጓሜ አምስት ነገር ውስጡ አለ ብለው ይነግሩናል። የመጀመሪያውና ትልቁ ሃይማኖት ነው። ሃይማኖት ምንድን ነው? አባታችን ሆይ በሰማይ የምትኖር የማናየውን እግዚአብሔር አለ ብሎ ማመን በብራውያን ምዕራፍ 11 ቁጥር አንድ ላይ እንደምናነበው ሳናየው አምላካችን ሆይ አባታችን ሆይ በሰማይ የምትኖር ብለን በሃይማኖት የምንለምነው ስንለምንም እንደሚያደርግልን በመተማመን በማመን የምንጸልየው ትልቅ ጸሎት ስለሆነ ሃይማኖት አለ መታመን አለሁ። ሌላውና ትልቁ ደግሞ ተስፋ አለሁ ተስፋ አለሁ። ይሄ ተስፋ ምንድነው? መንግስት ትምጣ መንግስቱን የምንጠባበቅበት፣ ርስቱን ለመውረስ የምንዘጋጅበት። ስለዚህ ትልቅ ተስፋ ያላት የእግዚአብሔር መንግስት የምንጠባበቅባት ትልቅ ጸሎት ናት። ሶስተኛውና ትልቁ ፍቅር ነው። ፍቅር ደግሞ ምንድን ነው የሚለው፣ የለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን ስለ ሌላውም ተገብተን በደልን ይቅር በለኝ። የለት እንጀራይን ስጠኝ ብለን በግለኝነት አይደለም የምንጸልየው፣ ለሌሎችም የምንጸልይበት ነው እና የፍቅር ጸሎት ነው፣ አንዱ ለአንዱ የሚጸልይበት። ስለዚህ ትልቅ ጸሎት ነው። ፍቅር ብቻ ሳይሆን ደግሞ ትይትናም አለ አባቶቻችን አርባ አመት ዘግተው በበረሀ በየፍርኩታ ወድቀው ኃጢአት ሳይሰሩ ከኃጢአት ተለይተው ራሱ ኃጢአታችንን ይቅር በለን እኛም የበደሉንን ይቅር እንደምንል ሳይበድሉ በድልናል የሚሉበት ትልቅ ጸሎት ነው። ይሄ አይገኝም። ስለዚህ የትትናም፣ አምስተኛውና የመጨረሻው ደግሞ ጸሎት ነው። ሞላው ጸሎት ነው። ሞላው ጸሎት ነው። ከላይ ጀምሮ አባታችን ሆይ ከሚለው ለአለም አለም አሚን እስከሚለው ድረስ ያለው ሁሉም ጸሎት ነው። ስለዚህ ከመጽሐፍ ቅዱስ የምናገኛቸው አምስት ዋና ዋና ነገሮች። የተካተቱበት ረዘመ ብለን የማናሳጥረው አጠረ ብለን የማናስረዝመው የንጉስ ቃል። አሁን አብይ ጾም ስንጾም ከአጧማት ሁሉ ከፍ የምናደርገው ትልቅ የምንለው ጌታ ስለ ጾሙ ይህንንም ፍጡራን አይደለም ያስተማሩት ያስተማረው ፈጣሪ ነው። ስለዚህ ከሁሉም ጸሎቶች ሁሉ የበለጠ ጸሎት ነው። ሌሎቹ ጸሎቶች እኮ ትሩፋቶች ናቸው። አብዝሰን ብንጸልይ ዋጋ እናገኛለን። ሲጸልይ ልብ እያለ እያስተዋለ ቢጸልይ ማለት ነው። ያው ሌላው ደግሞ በደሌን ይቅርበለኝ እያለ እዚህ ላይ እየጸለየ ነው። በደሌን ይቅርበለኝ ብሎ የጸለየው ሰው ከዚያ በኋላ ግን ወጣ ብሎ እኔም የበደለኝን ይቅር እንድል እያለ ጸልዮ ማለት ነው። ወጣ ብሎ ምንድነው የሚያደርገው? የበደለው ሰው ይቅርታ ቢጠየቀው ይቅርታ አያደርግም። እዚህ ላይ ሲጸልይ ቆይቷል ማለት ነው። እና ሰው ሁሉ እንዲሁ ዝም ብሎ ጸሎት ሲባል ማነብነብ ብቻ ሳይሆን እያስተዋለ እየተገነዘበ ቢጸልይ ነው። እየተገነዘበ ቢጸልይ በፍቅር፣ በትህትና፣ በክብር ቆመን ብን ለምነው አባታችንን የሚያጸድቅ ጸሎት፣ አባቶቻችን የሚነግሩን ታሪክ አለ። አንድ አባት አርባ ዘመን ሙሉ አባታችን ሆይ እያሉ ቆዩ። ለምን ይትቀደስ ስምከ ስሚ ይትቀደስ ለምንድን ነው የማትለኝ? እችኛዋ ራሱ እኮ ካፌ ጣፍጣ ጣሟ አላለቀችም። እንዴት ብዬ ወደ አንዱ እኮ ማልፎ አንዱን ተፈትኘን። ሁለተኛ መች አቤት አልከኝ? መስማትህን መስማት ፈለግኩ። እንግዲህ አርባ ዘመን የበቁበት ታላቅ ጸሎት በአንዱ አቃል አቃ እኔና እናንተ ግን አንድ የጀምረን እስክንጨርሰው እንኳን ትዝ አይለንም። አፋችን ቀለም ይነዳል፣ ልባችን ግን ጓዳ ያሰናዳል። አንድ የተከበሩ ንጉስ እንደነበሩ ይነገራል። ይሄን ታላቅ ጸሎት በንጹህ ልቡ የጸለየውን በቁሌን እሰጠዋለሁ። መጨረሻ ሰው እየተሰለፈ ይጀምርና መሀል ላይ በዘመኑ እሸት አልሰለጠነም። ይችን በቁሎ ልሽጣት ወይስ ደግሞ የንጉስ ስጦታ ናት ብዬ ልጋልባት እያለ ልቡ ይባክናል። አንድስ እንኳን የሚያገኘው ጠፋ። ስለዚህ በንጹህ ልባችን ይሄን ጸሎት ብንጸልየው ይሄን ጸሎት ብንጸልየው ለብቃት የሚያደርስ ለክንፈረዴት የሚያበቃ ታላቅ የጸጋ ጸሎት ደግሞ ያስተማረው መዳን የማንጠቀምበትን ያዛ አያዝም የምንጠቀምበትን የምንገለገልበት ወስብሐት ለእግዚአብሔር።